ታዲያ ሲ እንደሚታወቀው በአሁን ጊዜ በሀገራችን በደቡቡ ክፍል አካባቢ ላይ ይሄ አዲስ የተከሰተ በሽታ አለ። እሱም ማርበርግ ቫይረስ ይባላል። ይሄ ቫይረስ ታዲያ ከዚህ በፊት የተለያዩ ሀገራት ውስጥ ነበር፣ በሀገራችን ውስጥ ተከስተው የማይታወቅ ነው። ነገር ግን በአሁን ጊዜ ደግሞ በደቡቡ አካባቢ ብዙ ሰዎችን እየጎዳና እየገደለ ነው የሚገኘው። ይሄ ቫይረስ ታዲያ ከኢቦላ በሽታ ጋር በጣም ይመሳሰላል። ከዚህ በፊት ኡጋንዳ፣ አካባቢ ኮንጎ፣ ኬንያ፣ አንጎላ እና እነ ኢኳቶሪያል ጊኒ አካባቢ ላይ ነው የሚገኘው እነ ታንዛኒያ ምናምን ነበር ከዚህ በፊት ይሄ ቫይረስ የተገኘው ሆኖም ግን አሁን በሀገራችን ውስጥ ተከስቷል። ታዲያስ ይሄ በሽታ ባህሪው ምን ይመስላል? እንዴት ሰዎችን ሊጎዳ ይችላል? እንደዚሁም ደግሞ እንዴት ከአንድ ሰው ወደ ሌላኛው ሰው ይተላለፋል? በምን መልኩስ መታከም ይችላል? የሚለውን አጠር ያለ ውይይት ዛሬ አብረን እንዋያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ስጥልኝ። የጤና ኬር ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክሼር በማድረግ ቤተሰብ ሆኑ። ታዲያስ ይሄ ቫይረስ በዋንነት የሚተላለፈው በተለይ በሌሊት ወፍ ነው የሚተላለፈው። እሱም ደግሞ ስፔሻሊ ጫካ አካባቢ በሚኖሩት ሰዎች ሪፍት ቫሊ አካባቢ በሚኖሩት ሰዎች አካባቢ ላይ ነው ሞር የሚከሰተው የሚበዛው። ሆኖም ግን ከአንድ ሰው ወደ ሌላኛው ሰው በምን መልኩ ሊተላለፍ ይችላል ብለን ስናይ አንደኛው በዳይሬክት ኮንታክት ነው። በንክኪ በእጅ ንክኪ ሊሆን ይችላል፣ የሰው አካል ሲነካካ አብሮ በመተኛት ሊሆን ይችላል፣ በመጨባበጥ ሊሆን ይችላል፣ ሊተላለፍ ይችላል። እንደዚሁም ደግሞ በተለያየ በሰውነት ፈሳሽ ሊተላለፍ ይችላል። ለምሳሌ አንድ ሰው በበሽታው ከተያዘ በዛ በተያዘው ሰው ምራቆ ሊሆን ይችላል፣ በላብ እንደዚሁም ደግሞ በቱኪያ ወይም ደግሞ ቮሚት ሊሆን ይችላል፣ በሽንት መልክ ሊተላለፍ ይችላል። አንደኛው ጤነኛው ሰው ከታመመው ሰው የወጣውን ፈሳሽ ከነካ ይሄ በሽታ ቀጥታ ወደሱ ሊተላለፍ ይችላል። እንደዚሁም ደግሞ በተለያየ በደም ንክኪ ሊሆን ይችላል፣ ኮንታክት ካላቸው ማለት ነው። እንደዚሁም ደግሞ ያ የታመመ ሰው ያለበት አካባቢ ላይ የምንገኝ ከሆነ በተጨማሪ ይሄ በሽታ ሊይዝን ይችላል። ስለዚህ በእንደዚህ አካባቢ ላይ የምትገኙ ሰዎች ያው በጣም ጥንቃቄ ያስፈልጋቸዋል። ሌላው ነገር ደግሞ ያለምንም ፕሮቴክሽን፣ ያለምንም መከላከያ እነዚህ ሰዎች የምታክሙ ከሆነ ወይም ደግሞ እርዳታ የምታደርጉላቸው ከሆነ ቀጥታ ያ በሽታ ወደ እናንተ ሊተላለፍ ይችላል ማለት ነው። በዚህ በሽታ የተጠቃ ሰው የተለያየ አይነት ምልክት ሊታይበት ይችላል። ከዛ መካከል አንደኛው ከፍተኛ የሆነ የሰውነት ሙቀት፣ እንደዚሁም የሰውነት መደካከም፣ ከፍተኛ የራስ ምታት፣ የጡንቻዎች ህመም፣ ቁርጥማት ሊሰማው ይችላል። እንደዚሁም ደግሞ በጣም ከፍተኛ የሆነ ተቅማጥና ትውከት ሊኖረው ይችላል። እንደዚያም ደግሞ በተለያየ ሰውነቱ ደም ሊወጣ ይችላል። ለምሳሌ ከድዱ ሊሆን ይችላል ወይም ደግሞ በአፍንጫው እንደዚሁም ሲያስታውከው በትውኪያ ውስጥ ደም ሊወጣ ይችላል። በሰገራ ውስጥ ሊታይ ይችላል። እንደዚሁም ደግሞ በቆዳው ስር ደም ሊወጣ ይችላል ሊፈስ ይችላል ማለት ነው። በጣም ከባድ ከባድ የሆኑ ምልክቶችን ነው ማለት ነው የሚያሳየው። ታዲያስ ይሄ በሽታ ምልክትን የሚያሳየው በሰውነት ውስጥ ገብቶ ከሁለት እስከ ሀያ አንድ ቀን ውስጥ ነው። በዚህ ቀናት ውስጥ እነዚህን ምልክቶችን ያሳያል። ታዳስ ይሄ በሽታ ደግሞ የሚይዘን ከሆነ የተለያየ የሰውነት አካላችንን ይጎዳል። ከዛ መካከል አንደኛው የኢሚኒቲ ሲስተማችንን ይጎዳል። የደም ስራችንን ሊጎዳ ይችላል። እንደዚህም ደግሞ የሰውነታችንን ኦርጋን ለምሳሌ ጉበትን ሊጎዳ ይችላል ማለት ነው። ይህን በሽታ ልናክመው የምንችለው ስፔሲፊክ የሆነ ሕክምና ባይኖረውም ነገር ግን በተለያየ መልኩ ልናክመው እንችላለን። እሱም አንደኛው ሪሃይድሬት በማድረግ ነው። ለምሳሌ ፍሉድ መስጠት፣ የተለያዩ አይነት ፈሳሾችን መስጠት ኤሌክትሮላይት ሊሆን ይችላል። ፈሳሾቹን በመስጠት ከሰውነቱ የሚወጣውን ፈሳሽ መተካት እንችላለን። ሌላው ኦክሲጅን ልንሰጠው እንችላለን። እንደዚሁም በተጨማሪ ደግሞ የደም ልገሳ ልናደርግለት እንችላለን። ምክንያቱም በዚህ በሽታ ምክንያት በተለያየ ሰውነቱ ቅድም እንዳልነው ደም ሊፈስ ይችላል። ስለዚህ ደግሞ ደም ሊጎለብ ስለሚችል የደም ልገሳ ያስፈልገዋል። እንደዚሁም ደግሞ ሲታመም የኦክሲጂን እጥረት ሊያጋጥመው ስለሚችል ኦክሲጂን ያስፈልገዋል። በተጨማሪ ደግሞ የተለያየ ኢንፌክሽንን ልናክምለት ይገባል። ምክንያቱም በዛ በሽታ የሚመጡ የተለያዩ አይነት ምልክቶች ያሉ ቅድም እንዳልናቸው ማስታወክ ሊሆን ይችላል፣ ማስቀመጥ ሊሆን ይችላል፣ እንደዚሁም ደግሞ የራስ ምታት፣ የተለያዩ ምልክቶች እነሱን ልናክምለት ይገባል። ተቅማጥ ከሆነ ተቅማጡን ማከም ያስፈልጋል። ወደ ላይ የሚለው ከሆነ ወደ ላይ የሚለውን ማከም ያስፈልጋል። እነዛ ነዛን በማከም ይህ ሰውዬ በህይወት እንዲቆይ እንዲያገግም ልናደርገው እንችላለን ማለት ነው። ታዲያ ስለ ማርበርግ ቫይረስ አጠር ያለ ውይይታችን ይህንን ይመስላል። ማድረግ ያለባችሁ ጥንቃቄ እንደዚህ አይነት ምልክቶች በእናንተ ላይ የሚታዩ ከሆነና እናንተ የምትኖሩት በዛ በደቡብ አካባቢ ላይ እንደዚሁም ደግሞ እዛ አካባቢ ላይ ሄዶ ትራቨል ስትሪ ያለው ሰው ካለ እዛ አካባቢ ሄዶ የመጣ ሰው ካለ እንደዚህ አይነት ምልክቶች ሊታይበት ይችላል፣ ሊጠቃ ይችላል በህመሙና ጥንቃቄ ማድረግ ያስፈልጋችኋል። ምልክቶች እንደታየባችሁ ቶሎ ብላችሁ ወደ ህክምና ተቋም መሄድ ያስፈልጋል። ወዲህ ወዳ ሳትሄዱ ወደ ህክምና ተቋም መሄድ ያስፈልጋል። ምክንያቱም ወዲህ ወዳ በምትሄዱበት ወቅት ሌላ ሰው ኮንታ ልታደርጉ ስለምትችሉ ጥንቃቄ ማድረግ ያስፈልጋቸዋል። እንደዚሁም ደግሞ ሌላውም ሰው ማወቅ ያለበት በዚህ ወቅት ወዲህ ወዳ ያለ መንቀሳቀስ፣ በተለይ ደግሞ ይሄ ክስተት የተከሰተበት አካባቢ ላይ ባናዘወትር ወደዛ ባንሄድ ይሻላል እላችኋለሁ። ቆይታችሁን እስከ መጨረሻው ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ሰላም ሁኑ፣ ቸር ሰንብቱ።